እኔ እዛው እያለሁ እኮ እሷ መደብደብ አማሪን ብትይ አገናኛቸዋለሁ፣ ትደባደባላችሁ፣ ምን አገባኝ። እና የውላ ለምን አስፈልግ ለኢትዮጵያ ከወጣውላ በኋላ አብሮ አሴቶች አሉ አለችኝ። ከነዛ ጋር ሆና እሷ ያለችው አሁን ሁላችሁም የመን አደን ያላች ነች ብላችሁ ብታስቡት የለችም። አሁን ሪከርድ እንደ ተላከልኝ ነው ወዲያው ቪዲዮ ቀረጽኩላችሁ። እሷ ያለችው ኢትዮጵያ አዳማ

ምንም ምንም ምንም አልዋጥልኝ ያለ ወሬ መጧል ማለት ነው። ዛሬ አልዋጥልኝ ያለ ወሬ ቤተሰብ ማለት ነው። ሰላም ለናንተ ይሁን። እንዴት ናችሁ? ሰላማችሁ ብዙ ይበልልኝ። በሳቅ ባየውም ቪዲዮን እንግዲህ ሰይድ ግን ደግሞ ሱማያ እንግዲህ ሀያደን አትልችም። ኢትዮጵያ ሄዳ እኔ ከዚህ መን ስመጣ ኢትዮጵያ ሄዳ አዩን እየደበደበች ነው እያስደበደበች ነው። አስራ ሶስት ሁነው ሄደው አስራ ሶስት አይደለም እሷ ብቻዋን ተበቃታለች፣ ላዩ ማለት ነው ንግስቷ ብቻዋን ተበቃታለች። ግን እዚህ ጋር ሰሄድ መንቃት ያለብህ ሲጀመር አዩን አትሪከርዱን የላከችልህ እንዴት አመንካት? ካርድና እንዲያንተ ለራስህ ማለት ነው እንዴት አመንካት? እኔ የምለው ሰይድ ኢትዮጵያ እንዲገባ የተደረገ ጥረት እንጂ የእውነት ንግስቷ ሂዳ ከሆነ ደግሞ ለምን ፎቶዋን አላከችልህም? ሪከርድ ብቻ ከምታደርግልህ ለምን ፎቶዋን አላከችልህም? የሰዎችን ቁጥር ለምን አላከችልህም? ፎቶ እንኳን አንስታ ማለት ነው ለምን አላከችልህም? ለምን አላከችልህም? ጭራሽ ደግሞ ቡኔና ይሄ የቡኔ ፍልስፍና ነው ማለት ነው። ያው ይቅርታ ጠይቃታለች። ቡኔ ደግሞ አያንቱን ይቅርታ ጠይቃታለች። ለምን የምትበላበት ስታጣ ማለት ነው፣ የምትለቃቀምበት ስታጣ ባሏ ሌላ ሲያፈቅርባት ሁለተኛ ሚስት ሲያገባባት ቡኔ ማለት ነው። ተመልሳ አያንቱን ይቅርታ ጠይቃለች። የሆነው ምንድን ነው? እዚህ ጋ እንዴት፣ ኢትዮጵያ አዳማ፣ ኢትዮጵያ መግባቷ አልተናገረችም። የሆነ ግድግዳ ስር ትቀመጥና ታወራለች። እዚህ ቦታ ነው፣ እዚህ ቦታ ነው ያለው፣ ቸገረኝ ትላለች። ወደ ኢትዮጵያ ተመልሳለች ማለት ነው። ተመልሳ የት ነው ያለችው? እቤት ድረስ ሄዳ ተደራይተው በግሩፕ ተሰብስበው አለችኝ። አዩ ሪኮርድ አስቀምጣልኝ፣ እኔና ቡኔን አስሮን ግቢ ውስጥ ደበደቡን። አስራ አንድ ናቸው፣ አስራ ሶስት ሰዎች ናቸው አለችኝ። አስራ አንድ አስራ ሶስት ይሆናሉ በቁጥር ነው ያለችኝ። ሰዎችን አደራይታ ሰብስባ ደበደበችን ብላ አዩ ሪከርድ አረገችልኝ እና ውድ ቤት ሰዎች እኔ ዛሬ ነገ እሷ ትመጣለች ብዬ እዚህ ጎዳና ላይ ቀርቼ እየጠበኳን ነው። እሷ ግን ወደ ኢትዮጵያ ሄዳለች። ያለችው ኢትዮጵያ ነው ኢትዮጵያ ነው ያለችው። ኢትዮጵያ ውስጥ ሴሯዋን እየሰራች ነው። ሳይዳ አበደ ጫት መቃም ጀመረ እያሉ ብዙዎች እያወሩ ነበር። አብዶ መንገድ ላይ ወጣ መንገድ ላይ ወጣ። ያበደ ሁላ አይደለም። ማበዴ ግን ገና አሁን ነው። አሁን ገና አላበድ ነው በቃ አሁን ገና የሆነ ነገር እየተሰማኝ ነው። ጭንቅላት እየተነካ ነው። ዛሬ ነገ አዝናልኝ ትመጣለች ብዬ እኔ ለእሷ ሮጭ የመጣሁት ከኢትዮጵያ ሮጭ የመጣሁት እሷ ሮጣ ወደ ኢትዮጵያ ትገባለች። ለካስ እሷ መጀመሪያውኑ ወደ የመን የመጣችው እኔ ወደ የመን እንድመጣ ነው። እኔ ወደ የመን ስመጣላት ቤት ሄዳ እሷ አዩን ለመደብደብ ነው ሃሳቧ ለምን እንዳስፈለገው እኔ እንጃ። ፍላጎች አዩ መደብደብ ከሆነ እኔ ለምታስወጭኛለሽ? እሷን ተደራጅታችሁ ለመደብደብ ፍላጎት ከሆነ እኔ ለምን ከኢትዮጵያ አንዱ ጣርቅሽ ለምን ታስወጭኛለሽ? እኔ እዛው እያለሁኮ እሷም መደብደብ አማረኝ ብትይ አገናኛቸዋለሁ፣ ተደባደባላችሁ ምን አገባኝ? እና የውላ ለምን አስፈለገ ነው? እሷም መደብደብ እነሱ መደብደብ ፍላጎት ከነበረሽ እዛው እንዳሉ ጠርተሽ መደብደብ ትሺ ነበር። ይሄ ሁሉ አለም እንዳስፈለገው ግራ ገበት መደብደብ ፍላጎቱ ከነበረሽ ለኔ ብትነግሪኝ ከኢትዮጵያ አስመጥተሽ እዚህ ካርቶን ላይ ስንት ቀን ይተኛሁት። አገሩ ሙቀት ስለሆነ ለነገሩ ቤት ያለውም ሰው ወጥቶ ውጭ ይተኛል ሙቀት ሲመጣ እና በጣም ነው ያዘንኩት። በጣም ነው ይሰማኝ። እንደዚህ ማድረጉ ለምን እንዳስፈለገ እኔ እንጃ። ለምን እንደዚህ ማድረግ እንዳስፈለገ ባላቀም፣ ይኸው ግርግዳ ስር ተለጥፌ ተኝቻለሁ። እንዳለ አበሻው ይኸው አስፋልት ለዳር ላይ ነው እንዳለ የተኙት። ቅጠሉ ስር ማለት ነው። አታ በሻ አለ። ብቻዬን አይደለሁም እኔን ግን ለምን እንዳስመጣችኝ ነው ግራ ገባኝ። እሷ እኔ ከኢትዮጵያ እንድወጣ አላፈለገች። ከኢትዮጵያ ከወጣሁ በኋላ አብሮ ሴቶች አሉ አለችኝ። ከነዛ ጋር ሆና እሷ ያለችው አሁን ሁላችሁም የመን አደን ያላችሁ ነች ብላችሁ ተስቡት የለችም። አሁን ሪከርድ እንደተላከልኝ ነው ወዲያው ቪዲዮ ቀረጽኩላችሁ። እሷ ያለችው ኢትዮጵያ አዳማ ነው ያለችው፣ ያውም ከአዩ ጋር ናቸው። አዩና ቡኒን አንድ ላይ አስረው አስራ ምናምን አስራ ሦስት ናቸው ምናምን ብላኛለች። አስራ ምናምን ሆነው አዩና ቡኒን እየደበደቡ ነው፣ አስሯቸው ማለት ነው። ግቢ ውስጥ እቤት ድረስ ሄደው እቤት ድረስ ሄደው ማለት ነው። ይሄን ሁሉ ማድረግ ለምን እንዳስፈለገ ግራ ቢገባኝም ለምን እንዳስፈለገ ባላቅም ብቻ በጣም ይገርማል። እነሱ መደብደብ ከፈለግሽ ሄደች መደብደብ ትችይ ነበረ፣ ግን እኔም ማስለፋቱ እኔም ተስፋ ቆርጬ አልከተለሽም። ከአሁን በኋላ አብሬሽም አልሄድም፣ አልከተለሽም። ምን ብዬሽ ነበር? ግን ለልጆቼ ስል ነው እኔም ደንግጬ። እዛጋ ትንሿ ልጅ መርፌ ስታስወጊያች ነው አቲካ ታማ ነው የሆነ ነገር ቸገሯት ነው የሆነ ነገር ብዬ ነው አንቺ ለካስ አውቀሽ ቸገረኝ ታመምን ተፈለጠን እያልሽ የውሸትሽን የዋሸሽው እኔ ከኢትዮጵያ ለማስወጣት ብቻ ነበር አላማሽ። እና እመኑኝ ልክ እኔ የመን ገባው ያልኩ ቀን እሷ የመን የለችም ማለት ነው። እኔ የመን ገባው ብዬ ቪዲዮ የሰራው ቀን፣ እኔ የመን የገባው ቀን እሷ አስፈልጋት ባህር ላይ ባህር ላይ ነች ብዬ እሷ የለችም። ሰፈር ውስጥ ነች ብዬ ሰው ሳታይቅ የለችም ለካስ እሷ እዚያው ነው ወዲያው ተመልሳለች። የምን ስትገባም ቀደም ብላ ገብታ ነው ገብታ የምትፈልገውን ከጨረሰች በኋላ ነው ገባው ብላ የምትለቀው ማለት ነው። ስትመለስም አሁን ተመልሻለሁ አላለችም። የምትፈልገውን ከጨረሰች በኋላ ኢትዮጵያ ገብቻለሁ ልትላችሁ ነው። እኔ ግን ይሄው ቀድሚያ አስመጥቻለሁ እስካሁን ምንም የለቀቀችው ነገር የለም። ያው እንግዲህ ገና አሁን አሁን ነው በቃ እና አዩን ደብድበው ወጡት። አስራ ምናምን ሆነው አሁን ነው ወጡት። ከወጣችም ወይ መንገድ ላይ ነች የሆነ ጉዳይ ላይ ትሆናለች። ቪዲዮ የምትለቀ ከሆነ ገና ልትለቆም ችላለች። ኢትዮጵያ ገብቻለሁ ብላ ግን እሷ ሳትቀድም ልቅደማ ቸገረኝ ምናምን እያለች ስታስመስል የነበረው መጀመሪያም ብያቸዋለሁ፣ የኔን ስም ለማጥፋት ነው እንጂ ምንም የቸገራል ነገር የለም። አውቃ ነው እሷ ውሸቷን ነው የኔን ስም ለማጥፋት ህዝቡ በእኔ እንዲናደር ነው። እና በጣም ነው የሚገርመው። እሷ አላማዋ ህዝቡ በእኔ እንዲናደር ነው። ቸግሮኝ የምንገባው አረብ ሀገር ስራ ልገባ ነው። ከየመን ወጥቻለሁ፣ ወደ ኡማን ወደ ዱባይ እየተጓዝን ነው። ከዛ ወጥቼ ኡማንና ዱባይ ወጥቼ ከዱባይና ና ከኦማን ወተን ወደ ኳተር፣ ኩዌት ለኔ ልንሄድ እንችላለን አለች። እኔ እዚህ ቦታ ነች ብዬ እንዳልከተላት አንዱን ቦታ አልተናገረችም። አንድ ቦታ አርፌያለሁ አለች። መድኃኒት ስራ ገብቻለሁ ነው ያለችው። ግን እሷ ኢትዮጵያ ነው የገባችው። ኢትዮጵያ ገብታ ያው እና አዩን እየደበደቡ ነው። ማን ነው? ምናልባት አዩን ቪዲዮ ሰራ ይሆናል። ምን እንሰማ ይሆናል። ምን እንዳደረገቻቸው ወይ ራሷም ደብድባም ከሆነ ደግሞ ወታት ታውራ ይሆናል። ምን እንደተፈጠረ ማለት ነው እና ሱመያ ያለችው ኢትዮጵያ ነው። እኔ እዚህ አስለፋሽኝ። እስካሁን ድረስ አበደ ጫት ጀመረ እያላችሁ ነው። አሁን ገና ልታሳብዥኝ ነው? ምን አድርጌሽ ነው? እዚህ ድረስ ማምጣቱ ለምን አስፈለገ ነው? አይ በቃም በቃ። ለምን እንድከተልሽ ፈለግሽ? እንደ አብረን የፈለግሽው፣ የእውነት አበደ። አበደ ሲባል ደስ አለሽ? እሱ እሸቱን ነው የመጨረሻ በሳቅ ነው የሞትኩት፣ ማለት ነው ቤተሰብ፣ የመጨረሻ ነው በሳቅ የሞትኩት እኔ፣ በሳቅ ማለት ነው። ግን ደግሞ ምንም ያልተዋጠልኝ ነገር አለ፣ አልተዋጠልኝም በጭራሽ ማለት ነው። እውነቱን ስነግራችሁ አልተዋጠልኝም። ምክንያቱም ያ አዩና የማናትች የምትባልች ቡኔ ሁለቱም እባቦች የፈለሰፉት ፍልስፍና እንጂ አድርገው ከሆነ በቃ ማስረጃ ሊኖራችሁ ይገባል ማለት ነው። ሰይድ ማስረጃ ሊኖር ይገባል እና አሁን ገና አበድ አሁን ገና ላበድ ነው ለምትለው ደግሞ እንግዲህ ፈጣሪ ከማበድ ይጠብቅ። ያው ምንም ውጭጭ ብለ እንግዲህ እያንቱን አልፈታም አልላቀቅም ከሷ ብልሃል ስለዚህ አልላቀቅም ከእሷ ካልክ ደግሞ እበድ፣ ምንም ማለት አንችልም። ስለዚህ እንደዚህ ያበድኩ መስዬ ስም አያ ትመጣልኛለች ምናምን የሚለው ጥያቄዎቿን መልሰህ እሷን ማግኘት ትችላለህ፣ በቀላሉ ማለት ነው። በቃ እሷ የምትፈልጋቸውን ነገሮች፣ ጥያቄዎቿን መልስላት፣ በቃ መገናኘት ነው። አጭሩና አጭሩ ነገር ይሄ ነው። ይህን ደግሞ አንተ መራስህ ታውቀዋለህ ማለት ነው ሰሄድ፣ በቃ ምንም ያለ ማስመሰል ያለ ማጭበርበር ያለ ምናምን ነገር ማለት ነው ግን ደግሞ በዚህ ልክ የምትሳደብ ለቤተሰቦችህ ክብር እንኳን የሌላት ሴት አግብተህ እንኳን አይደለም ለሚስተህ ለቤተሰቦችህ ለእህቶችህ እንኳን የማትሆን ክብር የሌላትን ሴት አግብተህ ጭራሽ ደግሞ ውሸቷንም ደግፈህ እዚህ ጋር ልታወራ አይገባም። ይህን ነው ማለት የሚፈልገው። ንግስተን እየተማማርም ምግብን ስራ እወተትን ሸምቱ ተራ በተራ የማዋይሻናል።